ሰበር መረጃ ለአርሲ ኦርቶዶክሳውያን መገደል ምክንያት የሆነው ብፁዕ አቡነ ሳዊሮስ ሳውሮስ መሆኑን መረጃዎች እያመላከቱ ነው። ስምንት ዓመት ሙሉ ሲያሳርዱን ቆይተው መግለጫ እንኳን ሲያወጡ የማይታወቁ ኃይሎች ብለው እኮ ነው ያወጡት። ማለት ቃሉን ቀጥታ እኛ እንጠቀምበታለን። ኦሪጅኔተር የሚለው አብ የሚለውን አይኖ ቃሉ አብ የሚለውን የብራይስ አይደለም የብራይስ ተናጋሪዎች አይደለም። እኛ አረብኛ ተናጋሪዎች የቁርአን የወረደው ሪቪል ሊሆነው ነው። ሪቪል ሊሆነው ነው። በምንድን ነው? በአረብኛ ነው። በአረብኛው ቃሉ በአረብኛ ነው። የኛ እነሱ ጋራ ግን የሚጠቀሙ ዳይሬክትሊ በብራይስቱ ኤብ የሚለው ነው። ኤቢ አብ። እሱን ቃል እኛ ወስደን አንጠቀምበት አይደል? እኛ በብራይስ ተናጋሪዎች አይደለንም። ቋንቋ እኮ ነው። ቋንቋ የብራይስ ተናጋሪዎች አይደለንም። እኛ የብራይስ ተናጋሪዎች ስላልሆነን ነው ኦኬ በክርስቲያኖችስ አንደርስታንዲንግ በሚለውን እኛን አንጠቀም አንጠቀምም ማንጠቀምበት ምክንያት አለን። ለምን ኦንቶሎጂካሊ ነው እነሱ የሚወስዱት። አንዴ ክፈትልን አንዴ ክፈትልን አስገኛ እንለውም አይደለ፣ ውስታዝ ተሳስተዋል ነው የምንለው እነሱ ባይብል የወሰደው እነሱ በአወሉ ነፍስ ቅዱስ ሲሉ ኦንቶሎጂካል ነው የወሰዱት። ክፈትለት ራሱ ዲክሽነሪ ላይ ጥፈትለት ትንሹ እና ታች ላይ ታገኘዋለህ። ሄብሪ የሚለው ላይ አቃዳሻን ፖሊሺያ ምናምን አለ። ከዛ በኋላ የመጨረሻውን ያለው የሄብሪ የሚለው ጋር ትገባለህ። የሄብሪ ማብራሪያ ከክርስቲያኖች ና ከአይሁዶች አምላክ ጋራ ወደ ሽርክ የሚያደርገው አይሁዶች ሲጀመር በትሪኒቲ ስለሚያምኑ እነሱ አይቀበሉም። ኦንቶሎጂካሊም ስለሚወስዱ እምነታቸው ትክክል አይደለም ብሎ ነው የሚያምኑት። አምላክ ልጅ የለውም ብሎ ነው የሚያምኑት። ኦንቶሎጂካሊ ልጅ የለውም ነው። አንተ ዊኪፒዲያ ትቀበላል አይደል? ዊኪፒዲያቸው ላይ ራሱ አሁን ዊኪፒዲያ ስለ አይሁድ ትክክልም ሶርስ ባይሆንም ለአንተ ስለምትጠቀም፣ እዛ ላይ ራሱ አምላክ ልጅ የለውም ነው የሚለው። አንደኛው እንትኑ ማለት ነው አምላክ ቦዲ አለውም ብሎ የሚያምኑ ማለት ነው ኤዱኬሽን ልጅ ጋዜ ፕላዝማ አምላክ ልጅ አለውም ብሎ አያምኑ ጀሎም ብሎ ነው የሚያምነው እሱ እሱ ልክ ነው። በጠባቂነት ደረጃ ነው የሚወስዱት። ለምሳሌ እግዚአብሔር አባታችን ነው ሲሉ ይጠብቀናል። አብ የሚለው አምስት አምስት ትርጉም አለው ይላል። አሁን ያውጣልሃል። አብ የሚለው በብራይስ አንደኛ ፋዘር ነው ይላል ሶስተኛ ሁለተኛ አንሲስተር ይላል ሶስተኛ ፕሮቶጄኔተር ይላል አራተኛ ኦሪጂኔተር ይላል አምስተኛ ፕሮቶታይፕ ይላል። ከዚህ ውስጥ አይሁዶች ይህንን አንደርስታንድ የሚያረጉበት በምንድን ነው ልክ እንደ እኛ ማለት አለው። ከአስራ አንዱ ትርጉም ውስጥ አላ የትኛው ነው በትክክል የተጠቀመበት የሚለውን የምናገኘው የክኬት ላይ ነው የምናገኘው፣ ከቋንቋ ትርጉም ላይ ነው የምናገኘው፣ ወይስ ከቀደምት ሰለፎቹ ይሰዋ የሚለውን በምን መልኩ ተረጎሙት የሚለውን ነው የምንረዳው። ብለን ስንል ቀደምት ሰለፎቹ ይሄ ቃል በዚህ መልኩ ነው የተረዳ ነው የሚለውን ነገር ነው የሚያስቀምጡት። ታልሙዲክ ሶርስን ብትመለከተው፣ ሚድራሽን ሶርስ ብትመለከተው፣ ታርገምን ብትመለከተው አብ በሚለው የዕብራይስጥ ቃል ኦርጂኔተር በሚል ነው ያስቀመጡት። አላህ ኦርጂኔተር እንደሆነ ደግሞ በቁርአን ላይ አለ። ኦኬ አስገኝ፣ አላህ አብ በሚለውን አስገኝ ብለን እንድንወስድስ ተጠቀሙበት የሚል ቀኖና አለ፣ ትምህርት አለ፣ የታዘዘ ቁርአን ላይ አለ። አስገኝ፣ አላህ አስገኝ በሚል መጥቷል። አስገኝ በሚለው እንጠቀማለን። ቁርአን ላይ ያለው ነው የምንጠቀመው። ከአይሁዶች ጋር አመሳሰል። አልባሪ ነው አልባሪ ነው የሚለው። ከነሱ እንኳን እንኳን ሊንግዊስቲካሊ ነው ለምሳሌ አምላክ የሚል አለ ባይብል ላይ አምላክ በሚል ተጠቀሙ የሚል አለ አምላክ በሚል ማለት አምላክ የሚለውን ቃል ተጠቀሙ የሚል አለ በቁርአን ላይ ተሰይን ትችላለህ አረበኛው ላይ አይኒ አላየሁም አልሰማውም እንደዚህ አይ የለም ስለዚህ አምላክ የሚለውን መጠቀም የለበት ኦኬ ቁርአን ላይ የታዘዝነውን ብቻ ብንጠቀም አይቻልም ከነሱ ጋር ከማመሳሰል ስለዚህ አምላክ የሚለውን ለምን ትጠቀማለህ አለ አምላክ ነው ብለህ ሚዲያ ላይ ወጥታ ከወንድ ጋርም ከሴት ጋርም ስትሞገት የምትውልን ሴትን በርቺ ብሎ ማበረታታት፣ ባጥል ላበ ኮፒ ሊንክ ላበ ምን ላበ ምን ቪዲዮቻችን እያወጡ ያወጡ እንዳመጡት አይሻ ይላሉ። አይሻ በሪአቱ ሚንሁም ያ ጀማዓ አይሻ ከዛ ይጸዳችናት ያናስ አይገናኙም። ስለ ሴት ነው ያመጣው እዚህ ጋር፣ ሴት ልጅ ዑመር ብኑል ኸጧብ ወላሂ፣ ያችን ንግግር አረሳትም። ለአንዳንድ ሰዎችም ራስ ምታት ሆናባቸዋለች። ሴት ልጅ ውበቷ ህሽማዋ ነው፣ ሀያዋ ነው፣ አደባ ነው፣ ቤቷ መያዟ ነው። አላህ ሱብሓነሁ ወተዓላ ወቀርና ወቀርና በሁለቱም ተቀርቷል። የቤታችሁ እርጉ የቤታችሁ ጽኑ። ግን ወንድ ባለበት በአደባባይ ላይ ወጥቶ ናውጣ ናውረድ ሙግቻ ያ ከኔ በኋላ ነቢይ ቢሆን እሱ ይሆናል የተባለው በሱ ንግግር ላይ በሱ ንግግር እሱ ባለው ላይ ቁርአን ጸድቆ የመጣው አንዴ ሁለት ሦስት ከዛም በላይ ዑመር ነው ኸጣብ ምን ይላል? መልከ ጥፉ አስጠሊታ ወይም ፉንጋ ብሉ ማለት አለ። ያቺ ወንድ ጋር ደፋር የሆነች እናት አለ። ንግግሩ ምንድነው? አቅባህ ንሳኡኩም አሰልፋ ፉንጋ ሴት ብሎ ማለት ደፋር የሆነች ናት አለ። በአደባባይ ላይ ሰው ባለበት ወንድ ባለበት ቦታ ላይ ጀሪአ ደፋር ናት፣ ወንድ ጋር ስትሟገት ወንድ ስታናገር ከአናቱ ተከለሙ ኢምራ አተን ምትል ይላል። ወንድን ስታናገር ከነ ሴት ያናገር ይመስላት፣ ከምንም አትቆጥርም። ወንድ ባለበት ቦታ ላይ እንደፈለገት ትናገራለች። ያ ማለት በቁርአን ላይ አላህ

ነ ሻ መንሻ ዋመን ያገባ ዲን አይሻ ለሚለው አይሻ ረዲያላሁ አንሃ እሷ ባትናገር ኖሮ አንቺ ወራባሽ እንኳን ት እንደምታጠብ ማታቂ የአይሻን ዕልምን እንደ አይሻ ብለሽ ስትናገሪ አፈር ማለት ጥሩ ነው። ምክንያቱም አይሻ በመናገሯ እሷ ደግሞ ቁጭ አድርጋ አላስተማረችም። እንደዚህ ፈትዋ ትጠየቃለች፣ ትመልሳለች። አደ ወለ ወጥተው ቁርአን ድምጻችን አሳምሮ እየቀሩ አይሻ ይሉናል። አይሻ እኮ እንዲህ ታስተምር ነበር፣ አይሻ እንደዚህ ነበር። አይሻ ከነብዩ ቤት ውስጥ ያየችውን ነገር ትናገራለች። ስትናገርም ደግሞ በተለያዩ ዘገባዎች እንደመጣው እጇ እንደ መፋቂያ ባፋት ይዛለች፣ ጨርቅ በአፋ ትነክሳለች፣ ቀጥታ ድምጻ እንዳይወጣ ማለት ነው። ዛሬ ግን ያለ የሌለ ድምጻን ወላሂ የሰማሁቸው አንዳንድ ሰዎች አሉ። ኖርማን ድምጿን ስትናገር ምነው ሩሲያ ሚሳኤል ላከችብን እንዴ ያሰኛል? ወይስ የአሜሪካ እንትን መሳሪያ ፈነዳ ፈለዳ ምንድነው ያሰኛል፣ ጉርምርምታው ማለት ነው። ነገር ግን ወንድ ባለበት ስታወራ ደግሞ ቀባብተው አለስልሰው አሳምረው ትናገራለች። ተይ እንጂ ስትባል እንዴ ካስከረበሻችሁ ዞር ብሎ ማና ማን አዳምጡኛለ አላህ ነው ተያለሽ ካለዚያ ፉንጋነትሽን ያረጋገጥሽው ነው። ዑመርኑ ኸጣብ ነው ያለው። ዑመርኑ ኸጣብን ይጠሉታል ብዬሽ አስባለሁ። እንደዚያ አይነት ነገር ከተደጋገመን ዑመርኑ ኸጣብን ወደ መጥራት እንዳይገቡ ብለን ግን እየሰጋን ነው። እኔ በራሴ እየሰጋሁ ነው። ምንድን ነው እሱስ እንዳይሉ ብዬሽ ሰጋሁ። ፉንጋ ይለናል። ሴት ልጅ ከተፈጥሮዋ ፉንጋ የሚላት አትወድም። አፍንጫ የሌላቸው አላለም፣ ባህሪን ነው። ኸራጃ ወላጃ ይላል። ወጣ ገባ ማለት የምታበዛ ቤት የማትቀመጥናት ይላል ወጣ ገባ ሁለቱም አለ። በአሁኑ ሰዓት ሚዲያ ላይ የሚንቀሳቀሱ ሴቶች ሁለቱም አለ። ወጣ ገባ ማታ ያበዛሉ፣ አይቀመጡም። እዛ ታገኛታለህ፣ ከዛ ጋር ስታወራ ታገኛታለህ፣ ከዛኛ ጋር ስትከራከር ታገኛታለህ። ከዛኛ ጋር እቤቷ ቁጭ ብላለች እኮ በአካል ነገር ግን ምንድን ነው ያለው በስልኳ እዛ እዛ ተነቁል እያደረገችን። ይሄ ደግሞ ይኸው አልፍ ወቀር ነው የሚለውን አንቀሳሱ ይኸልፋል አለኝ ከዛኛው ትሄዳለች፣ ከዛኛው ጋር ዛጋ ታገኛታለች፣ ከዛኛው ጋር አታዳምጥ አይደለም ግን ወታ ዛኛው ትሟገታለች፣ ከዛኛው ጋር አንዳንዱ ያበረታታል። በተለይ ኡስታዝ ተብዬ ደግሞ አንዳንዱ ያበረታታል። እስቲ ሚስትን አውጣት ቢባል ነው የሚለው ትክክለኛ የሱና ሰው ከሆነ ሚስትን አውጣ ቢባል ይቆጣል። ታዲያ እንዴት ነው ታዲያ ነገሩ? ሰበር መረጃ ለአርሲ ኦርቶዶክሳውያን መገደል ምክንያት የሆነው ብፁዕ አቡነ ሳዊሮስ መሆኑን መረጃዎች እያመለከቱ ነው። እንግዲህ ብፁዕ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዋና ስራ አስኪያጅ ነው ከተመረጡ ሰዓት ጀምሮ ከጴንጤዎችና ከገዳዮች ጋር ግንኙነት በመፈጸም እጅግ አሰቃቂ ስራ እየሰሩ እንደሆነ የውስጥ መረጃዎች ጠቁመዋል። እንግዲህ በትናንት ለሁለት ደግሞ ገበሬዎች በእርሻ ቦታቸው ታፍነው እንደተወሰዱና እንደ ተረሸኑም አሁንም መረጃዎች እያመላከቱ ነው። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዋና ስራ አስኪያጅ የሆነው ብፁዕም አቡነ ሳዊሮስ፣ እኔ ግን ሳዊሮስ ለበለውና አሁንም ድረስ በኦርቶዶክሳዊነታቸው ብቻ እየተገደሉም እየተለዩ እየተሰዉ አሁንም ኦርቶዶክሳውያን ቢጮሁም ምንም አይነት መግለጫ አልሰጠም። ስለዚህ ዋናው ገዳዩ አቡነ ሳዊሮስ መሆናቸውን ልነግራችሁ እፈልጋለሁ። ይህንን መረጃም ሼር አድርጋችሁም ለኦርቶዶክሳውያን አዳርሱልኝ። ከዛ ከቤተ ክህነትም ከማህበራትም ከማንም ምንም አንጠብቅ ስንል ማስረጃ ስላለን ነው። ዝም ያለ ማህበርም ሆን ይህን ዝም ያለ ጳጳስ ምን ያደርግልኛል ብለን እንደምንጠብቅ አይታወቅም። በቃ በክህነቱ ይባርከን፣ ቤተክርስቲያናችን ይባርክ፣ ካህን ሹምልን፣ በዛ ይወሰን እንጂ፣ ከዛ ውጪ መፍትሄ ከእሱ መጠበቅ ራስ ማታለል ነው ወይ አለማስተዋል ነው። አባቶችን ከለየን ምክንያቱም እኛ ክርስቲያኖች ነን። ያለ ክህነት መኖር አንችልም። ሚስጥራት መፈጸም አንችልም። እነሱ አይዋጉልንም። እነሱ ጦር ሜዳ አይሄዱልንም። እነሱ ይህም መዋቅራዊ የመንግስታዊ ጭፍጨፋ እንግዲህ በህግም በምንም እኛም በማሰባሰብ ይሰሩልናል ብለን ነበር። አልቻሉ፣ በቃ አይችሉም። አየን፣ አይችሉም። ጥቁር ልበሱ ያሉን ጊዜ ጥሩ ምልክት አሳዩና ከዛ ወዲያው ምን ምን ምናቸው እንደተነካ አላቅም። ምናልባት ሰው የግል ድካሙ ስትነካበት ደንግጦ ስለሚል የእያንዳንዱ መዝገብ ደህንነቱ ሰብስቦ ለሁሉም በራሱ በፖስታ ልኮለት ዝም ማትሉ እኮ ነው። ይሄንን ለመመናን እናጋልጣቸዋለን ብለው ነው መሰለኝ። ተንቀጥቅጠው ነው ከመንግስት ጋር የሚኖሩት ትእዛዝ የሚቀበሉት። ስለዚህ አሁን የእኛ ክህነታችን እንዳናጠፋ እነሱን እንርሳና፣ እኔ አሁን አሁን ማለት የጀመርኩት ምን እንደው ታውቃለህ፣ እነሱ በክህነቱ በቃ ይስሩ፣ በክህነቱ ይስሩ። በቃ እንርሳቸው፣ እንሰዋቸው በቃ አንዱ ቀሳቸው ምንም አንበላቸው። ለጊዜው ጠላቶቻችን እስክናሸንፍ እኛ በራሳችን መንገድ እንደ ባለ አእምሮ ተዘጋጅተን ተደራጅተን ከነሱ ምንም ሳንጠብቅ ምንም ሳንጠብቅ። ጠብቀን ጠብቀን እኮ ስምንት ዓመት ሙሉ ሲያሳርዱን ቆይተው መግለጫ እንኳን ሲያወጡ የማይታወቁ ኃይሎች ብለው እኮ ነው ያወጡት። እንዴት አይታወቅም? አጠገቡ ያለው መንግስት እንደሆነ እያወቁ መንግስት እኮ ዋና ስራው የዜጎችን ደህንነት መጠበቅ ነው። ሌላ እኮ ጣዖት አይደለም። መንግስት እኮ መናፈሻ ሲሰራ እና አስፋልት ሲያሰፋ ብቻ ነው እንዴ? መንግስት መንግስት የሚባለው ሰውን ነው መጠበቅ ያለበት። ስምንት ዓመት ሙሉ እያሳረድ የተቀመጠው መንግስት የማይታወቅ አሉት። አሁን እዚህ ላይ ተስፋ ብንቆርጥ በከነታቸው አገልግሉን፣ ግን ችግራችንን አይፈጡም። በዚህ እንወቀው። መንፈሳዊን ይስሩ። አለቀ ኑፋቄ አይስበኩብን። እኛ ራሳችን ክርስቲያኖች፣ ወጣቶች፣ ሰንበት ተማሪዎች፣ ማኅበራት፣ እያንዳንዱ ሰው፣ ገበሬው ቤተ ክርስቲያንን ክርስትናና ክርስቲያኖችን ለማጥፋት ይህ መንግስት በጫካም በከተማም ተደራጅቶ በካቢኔ ደረጃ የሚመራው ግድያ ለመሆኑ ባለፈው ሳምንት በኦሮምኛ ቋንቋ ትልቅ ጉባኤ አድርገው ይሄ የያዛችሁትን ዱላ በክላሽን ቀይርላችኋለን ገድለን ነው የምናሳያቸው፣ እያለ ንግግር ሲያደረግ ነበረ። መንግስት መሆኑ የሚታወቀው ይሄ ሰውዬ እኮ መንግስት የላከው ባለስልጣን ነው። ይሄ ሰውዬ እኮ አልተያዘም፣ ይሄን በማለቱ አልታሰረም እኮ ይሄ ሰውዬ። ይሄን ካወቅን አባቶቻችን ይሄን የማይከሱት ፍርድ ቤት የማይወስዱት ከሆነ እየጠበቁን አይደለም። የማይታወቁ ይሉናል፣ የማይታወቅ አይደለም፣ ይታወቃል። እና እንተዋቸው እነሱ። እኔ እናንተ ምን እናድርግ ወደሚለው እናተኩር መልሽ ይላሉ ኦኬ፣ መልካም ያው ማድረግ ያለብን ነገር ምንድን ነው?